ምንድነው? ማለት ነው ማለት ምን አይነት ንቀት ነው? የኔና ያንተ ፎቶ ነው ብላ የኔን ፎቶ መስጠት። እኔ ፎቶ ሻገሩኛል። ለቤቴ በጣም ብዙ ፎቶ ነው ያለኝ። እግዚአብሔር ይመስገን ፎቶ ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ነው ማለት ፎቶ ፎቶ ነው እንጂ አንተ ስላለህበት አይደለም። ያን ያህል ፎቶ ነው የፈለገች። ስለዚህ ፎቶዋን አሰርቻ መጣሁልሽ በቤትሽ ውስጥ የፎቶ ችግር ምናምን ምናምን ካለብሽ ማለት ነው በቤትሽ ውስጥ ስቃይ ስቃይሽ በቤትሽ ውስጥ የፎቶ ችግር ከሆነ ያለብሽ ማለት ነው። ህይወቴ ውስጥ የመጣሽው አንቺ ነሽ አንኳክተሽ ቤቴ የመጣሽው ባይጠቁ እኔ ፈልጌሽ አይደለም የመጣሽ ህይወት ውስጥ አንኳክተሽ ቤቴ የመጣሽው አንቺ ነሽ ራስሽ ነሽ ስለዚህ አንኳክተሽ ቤቴ እንደመጣሽ ከህይወቴ ውጭ ሲጀመር ሰበብ እና ችግር መፍጠር ነው የፈለገ የሆነ ሰበብ የሆነ አንድ መግባት ከዚህ በኋላ ህይወት ውስጥ ብክም ትመጣ ማለት ነው ትልቅ ሰላም ሰላም ሰላም። እንዴት ናችሁ? ውድና የተከበራችሁ ቤተሰቦች ደህና ናቸ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላም ደና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሲሆን ተናድጅ ያለው ጨርሻለሁ። ምናም ምናም ዛሬ በጣም የሚያስጠላ ስሜት ውስጥ ነው ያለው ምናምን። ብቻ ይሄ የተናደድኩትን ዋጥ ለማድረግ በጣም እየሞከርኩ ነው ያለሁት እና ነገራቶች እኔ በዚህ ልክ እንደዚህ ይሄዳሉ ብዬ አላሰብኩም ነበር። የሆነ የሚረጋጉ ቀዝቀዝ የሚሉ ምናምን መስሎ ነበረ መጀመሪያ ላይ እየታየኝ ማለት ነው። እና ሰው እኔ በዚህ ልክ እንደዚህ አይነት ሰው እኔ በጣም ብዙ ሰው ገጥሞኛል፣ ግን እንደዚህ አይነት ሰው ደግሞ ገጥሞኝ አያውቅም በህይወቴ ማለት ነው። ስኖ በጣም ብዙ አይነት ሰው ገጥሞኝ ያውቃል በህይወቴ ውስጥ፣ ግን እንደዚህ ማለት ወይ መጥፎ ማይባል ወይ ጥሩ ማይባል መሀል ላይ እንደዚህ ያለ ሰው ግን ገጥሞ አያውቅም። ግራም የሚያጋባ ማለት ነው፣ ግራም የሚያጋባ በቃ የሆነ ጸብ በደላ ላይ የሆነ ሰው አይቼ አላቅም። እውነቴን ነው እምላችሁና፣ ማለት እኔ አሁን የሆነ ነገራቶች በቃ የሆነ ትንሽ ይቀዝቀዝ ብለዋል ሰላም ናቸው ምናምን ምናምን ብዬ ተናድጃለሁ እኮ በጣም ተናድጃለሁ። ግን እንደዛ ለማድረግ ምናምን እየሞከርኩ የነበረ ከዛ ግን ማለት በቃ እኔ እንጃ እኔ የሆነ ለመናገር ራሱ ቃል ነው ያጠረኝና እኔ ምን አይነት ልጅ እንደሆነች እኔ አላቅም እውነት እኔ እንደዚህም አይነት ሰው አለ አቤት ግን የሰው ባህሪ ልዩነቱ ማለት ነው ደግሞ ከእሷ የገረመኝ ከእሷ ደግሞ ይልቅ የገረመኝ የቢኒ ነው ማለት በዚህ ልክ እሷን ይተባበራታል ብዬ አስብ አላቅም ማለት ይኸው አምጥቼዋለሁ ማለት ነው ፎቶ ማለት ደግሞ የገረመኝ እሱ ነው ማለት ነው። ምክንያቱም የሆነ ለፎቶ ትልቅ ቦታ እንዳለው ምናምን ያወራል። ደግሞ እዛ ማለት ነው ለፎቶ ትልቅ ቦታ እንዳለው ምናምን ያወራል። ግን እኔ እንጃ ማለት ቃል አጥሮኛል በጣም ተናድጃለሁ ምናምን ማለት ነው። ምን ምለው ነገር ነው ያጣሁትኝ። ለማንኛውም ብቻ ተርቻቸዋለሁ እኔ በጣም ብዙ መጠየቅ እንፈልገው፣ በተለይ ደግሞ ከእሷ እሷ፣ ተዋት በቃ ስራዋ ነው። አንዴ ማለት ነው ስራዋ ነው በቃ ማለት ባህሪዋ ነው ተብሎ ብዬ ልተዋት ነው፣ እሷን ማለት ነው። ግን የእሱ ነው ደግሞ የገረመኝ፣ ምክንያቱም ደግሞ በጣም ያጨሰኝ ነገር ደግሞ የእሱ መተባበር ከእሷ ጋር ስሽ፣ ማለት ስለ ፎቶ ሲያወራ ነበር፣ ምናምን ብቻ። ደውዬለታለሁ፣ ይዣ ትመጣለሁ ምናምን ብለዋል። ምክንያቱ የእሱን ምክንያት በደንብ ነው ማወቅ እንፈልገው፣ በዛው ደግሞ እሷም ደግሞ ይሄን ናህልክ ያጠገ በያትን ነገር ትናገራልሽ ብዬ አስባለሁ። ኛና ከና ልጅ ያለው ግን እንዴት ለመቆጣጠር በጣም እየሞከርኩ ነው ማለት ነው። ምክንያቱም በጣም ነው የጨስኩት ማለት ነው። በቃ እንደዚህ የሆነ ጭስ አልወጣኝም እንጂ በጣም ነው የምታናድደው። እና እሱም ደግሞ በጣም ብዙ ነገር እየሸፋፈነ ነው። ችግር የለውም ኖርማል ነው። ግን ሁሌ ሰው ባልጠበቃችሁት ሁኔታ ነው፣ በጠበቃችሁት ሁኔታ አታገኙትም እና ለማንኛውም ቻ እንጠብቃቸውና፣ እኔ ሲመጡ ምን ምን እንደሚሉ ማለት መልሳቸውን ነው ለማወቅ የጓጓሁት ማለት ነው። በተለይ ደግሞ የእሱን ማለት ነው። ማለት በቃ እንደ ደህና ነገር ምናምን እኮ ገርሞኛል እኮ። ምክንያቱም እህትና ወንድም ከሆኑ አንድ ቤት ነው የሚኖሩት አደለ? አንድ ቤት ደግሞ የሚኖሩ ከሆነ ማለት እሺ፣ ማለት መጀመሪያ ፎቶውን ምናምን አላየውም እኔ በቃ አልኩት። ምክንያቱም ሰው የሆነ ነገር ካሰበ ጌት ምንም ሊያደርግ ይችላል። ለምሳሌ እሺ አልጋዋ ውስጥ ደብቃው ነው ልበል እና ላስብ። መጀመሪያ ፎቶ ከኔ ቤት እንደወሰደችው ኖርማል ነው። ግን ስታመጣው መቼም ከቤት አንድ ላይ ነው የመጡት። ስለዚህ ማለት ለፎቶ ላያቅ አይችልም። እሱ እንደ ዛሬ ተቃጠልኩበት ቀንም የለም እውነት ማለት ምን ብሎ ሊያስረዳኝ እንደሆነ እኮ እያሰብኩኝ ነው። እና ምን ብሎ ሊያስረዳኝ ነው? ምክንያቱም አብረው እስከኖሩ ድረስ፣ እህትና ወንድም እስከሆኑ ድረስ አብረው ከቤት ሲወጡ መቼም ያውቃል ሁሉንም ነገር። ስለዚህ ብቻ እኔ ምንም ማለት አልፈልግም፣ እንዲያስረዳኝ ነው የፈልገው እሱ ሳይመጣ ምንም ምንም መናገርም ማለትም አልፈልግም። ማንኛውም እንጠብቃቸው

ማለት ይሁን እየገባኝ አይደለም እና ማለት እሷ ትመስለኝ ነበረ ከኔ ጋር ችግር ያለባት ማለት ነው። ግን አሁን ደግሞ እየተረዳሁት ያለሁት አንተም ከኔ ጋር ችግር እንዳለብን። የምን ችግር ምናምን አትበል። ማለት እኔ እየገባችሁኝ አይደለም። ምንድን ነው ማለት ከኔ ጋር ማለት ከዚህ በፊት እኔ እንጃ ችግር አለባችሁ። እስኪ በመጀመሪያ ተረጋጊ እና ስለምን ችግር እንደምትወሪኝ ንገሪኝ። የምን ችግር ነው የምትወሪው? ነው ምንድን ነው እንደነገጋ እምትፈልገው ምንድን ነው? የምን ችግር ነው የምትፈልገው? የትናንት ፎቶ ምንድን ነው የምትወሪው? ፎቶ ነዋ። የእኔ እና የአንች ፎቶ አብራችሁ አይደለ እንደ ይዛችሁት የወጣችሁት። ስለዚህ ስለ ፎቶ ሁሉንም ነገር ታውቃለህ። እንደማታውቅ ለምንድን ነው የምታስመስለው? ታውቃለህ። አዎ የእኔ እና የአንች ፎቶ የተ ከእኛ ቤት የተወሰደ የነበረ ፎቶ ነው አይደለ እንደ። ሌላ ምን አለ ታዲያ እ ምንድን ነው ምንድን ነው ያሉ እ እያ የእኔ እናንተ ፎቶ ነው ይሄ። እና ምታስረዳኝ ትችላለህ? ስለ ፎቶ አስረዳኝ። ምንድን ነው ምንድን ነው ይህ የእኔ እናንተ ፎቶ ነው? አስረዳኝ። አሁን ምንድነው እሱ? ላይ አትጽፊበት፣ ፎቶ ነው። ስለዚህ ፎቶ ስለዚህ ፎቶ ከሆነ ችግርሽ ምንም? ስለዚህ የኔን ያንቺ ፎቶ ነው ብለሃል። ስለዚህ እንድታስረዳኝ ይፈልጋሉ። ሲጀመር ይህን ፎቶ እኔ ነኝ ያሰራዋልሽ። እሱ የሚያውቀው ነገር የለም። እኔ ነኝ አሰርቼ ያመጣልሽ እና በማሸጊያ ሽጋ ያመጣሁትን እንዳይታይ ስለፈለጉ፣ ስለዚህ ይሄንን ፎቶ እኔ እንደምከፍተው ታውቂያለሽ አደል ተቀልሻ አታውቂም። እኔ እንደምከፍተው ተቀልሻ አይደለ? ይሄን ፎቶ ቤቴ ስለዚህ እኮ አስረጅኛ እኮ ፎቶ ያለበት ፎቶ አይደለ? ማን ቼ አይደለ ማስቀመጥ ስለዚህ ጤነኛ ስለምን ፎቶ ነው። ፎቶ ችግር የለብኝ ቤቴ ውስጥ ማለት ነው። አንድ ፎቶ ምናምን ነው ቤት ጤነኛ አይደለሽም እንዴ? ይኸውልህ፣ ጤነኛ ካልሆነች ወይ ጸበል አስጠምቃት ወስደ ማለት ነው። ቢኒ አንተም ደግሞ ከአንድ ቤት ነው አይደለም የምትወጡት? እህቴናት ብለሃል። እህትስ ከሆነች ካንድ ቤት ነው የምትወጡት። ስለዚህ ይሄንን ፎቶ ስለጣቀለ ላታ አትችልም አንተ ገባ ምን ማለት ነው? ማለት ምን አይነት ንቀት ነው? የኔና ያንተ ፎቶ ነው ብላ የኔን ፎቶ መስጠት። እኔ ፎቶ ቸግሮኛል? ቤቴ በጣም ብዙ ፎቶ ነው ያለኝ፣ እግዚአብሔር ይመስገን። ገባ እኔ አሰራሁት ብቻ አይደለም በጣም ብዙ ግፍት የተሰጠኝ የራሴ ሰደኝ ምንድነው ማስረዳሽ እኔ ምን እንዴት ላቅ ይችላል እስቲ ንገሪኝ ቆይ እንዴት ላቅ ይችላል ምናምን ማለት አብራችሁ አይደለ እንደ መግቢያ ሰራችሁ ጠቅልላ ሰጠችኝ በቃ ቤት ውስጥ አዲስ ነገር እንዲኖር ስለምፈልግ እንደ አዲስ ስሜት እንዲገባችሁ ስለፈለግኩ እኔ ጠቀለልኩት አለችኝ ምንድነው እኔ ምንድነው ማድረግ ያለብኝ ምን ማለት ነው ከአንድ ቤት ወጣችሁ ስጠቀልል አጠገቧ ላስኖር አትችልም አንተ ምንድነው ከአንድ ቤት ወጣችሁ ማለት ሲጀመር እንዴ ነው ነው፣ ፎቶ ስለተቀለለው ማየው መልሽ ስላት ይዞ መጣ። ይተቀለለው ለምን ደይ ስላት በቃ አዲስ መስሎ እንዲሰማችሁ ስለፈለኩኝ ነው አለች። ምንድነው ከማመን ውስጥ እኮ ነው። ምን ማድረግ አንቺ ሳይሆን የፎቶ ችግር ነው ያለባት። ፎቶ ፎቶ ነው እንጂ ብየሻለሁ እንደዛ ብዬሻለሁ፣ እኔ ፎቶ ችግር አለብኝ ብዬሻለሁ እኔ ያለብኝ መሰለኝ። ማለት ወስ አስተሳሰቡ ምን አይነት የወረደ ቢሆን ነው? በጣም የወረደ አስተሳሰብ ነው ያላት። እንዴ በስርዓት የኖርሽ እሺ፣ ሊሚትሽን አትለፊ። በነገራችን ላይ ሊሚት የሌለሽ አንቺ ነሽ። ገደብ በህይወትሽ ራሱ ገደብ የሌለሽ አንቺ ነሽ፣ እኔ አይደለሁ። ገባሽ እንዴ? ችግርሽ ምንድነው? ፎቶ ነበር አይደለ? የኔ ፎቶ አይደለም ችግር። መቶ ፎቶ አለኝ ቤት ውስጥ ከፈለች ግሽ ወስጄ ላሳይሽ እችላለሁ። እኔ የፎቶ ችግር የለብኝም። ገባሽ እየሰማሽኝ ከሆነ ቤትሽ ውስጥ መጣሁ ምንም ፎቶ የለም። በቃ ምንም ከሳሎን ውጪ ቤቴ ውስጥ የትኛውንም ክላስ አላየሽም። ገባሽ ፎቶ ደግሞ ሰው አይደለም እኔ ለሰው አይደለም የምኖረው። ማነሽ ለራሴ ነው የምኖረው። ገባሽ አዎ ማነሽ በጣም በጣም ነው ገባሽ። በጣም ነው እንትን እያልሽ ያለሽው ስነ ስርዓት የለሽ እህት ናት፣ ግን ምንም ስነ ስርዓት የሚባል ነገር እያየውባት አይደለም። ገባ እንደጀመርሽ ከኔ ጋር ጨርሽ እሱ ምንም ነገር እንድትናገሩ ያልፈልጅጀመሽ በጣም የሌለ የሴት ባህሪ ነው ያለሽ ገባሽ። ማን እንዳለውማ እያሳየሽኝ ነው። አረ እባክሽ፣ ይህ ያለፉት እንደዚህ የሚያደርግሽ ነገር ሲቀጥል ደግሞ ማለት ደጋግመሽ የጠየቅሽው ሁለታችን ስላለንበት ነው ሳይሆን፣ አንቺም የአንቺ ፋሚሊዎቹ ያሉት ፎቶ ይመለስ፣ ፎቶ ይመለስ ነው አለ። የአንችን ነው እንጂ እሱ ስላለበት አይደለም፣ እነሱ እንደዛ ያሉት። ስለዚህ ፎቶ ከሆነ የምትፈልጊው ብዬ አመጣልሽ። አሁን ማፈሸም ወንቶች ስለ ፎቶ እያወራሽ ለእኔ ለምንድን ያለግርሽኝ? ቢኒ ለምንድን ነው እንዳላወከ? ማለት ምንም እንደማያቅ ሰው እንደ ንጹህ ሰው የሆንክ ያለው አብራችሁ እስካመጣችሁ ድረስ አንተም ማለህበት እዛ ውስጥ። እሷን ብቻ አይደለም እየተናገርኩ ያለሁት፣ አንተም ማለህበት እዛ ነገር ውስጥ ገባ። አንተ ላስኖርበት አትችልም። እኔ የእውነት በጣም በጣም በጣም እኔ እንትን እያላችሁ ነው። ሁለታችሁም የው አሁንም እኔን እያስገባህ ነው ያለኸው። አሉ ምን ማለት ነው? አለህበት ማለት በራሴ የሰጠሽን ስጦታ ትቼ እንዴት ነው ያንቺ ፎቶ አሰርቼሽ የምሰጥሽ? ነው እንደ ኖርማል ሰው ራሱ እንዴት ነው እያወኩ እንደዚህ የማደርገው? እኔ ካለሁበት እስከዚህ ድረስ ነው የምታውቂኝ። ፎቶን ይዛው ብመጣ ምንም አይደለም ነበር። ምን ላድርግ? ጠቅልላ ይዛው መጣች። ምንም አንተ ሳታውቅ ሲጀመር ምንም ያውቀው ነገር የለም። ምን ነኛ ሽግ ያመጣሁት እየጠበቅንሽ በነበረ ታይም ሊያው ሲል አይ አይገለጥም አልኩት። ቤት ታየዋለች። ለሱ ሲሆን ለሱ ሲሆን ጥሩ ሰው ሰው ትሆኛለሽ፣ ሰው ትመስያለሽ። ለሱ ሲሆን አንቺ ነሽ እንጂ ሰው ያልሆንሽው፣ እያየውሽ እኮ ነው። እንደ ሰው አይደለም የምታስቢ፣ በጭንቅላትሽም አይደለም የምታስቢ። አንቺ ነሽ ሌላ ሰው ነው በቃ እኔ ማለት ፎቶውን ሲጀመር አሁንም ቢሆን ማለት ነው፣ አሁንም ቢሆን ያንን ፎቶ አታገኝም። ገባሽ? ያላችሁን ነገር ያለች ነገር እና እኔ ስለአንቺ ማወቅ የምፈልገው ነገር ስለአንቺ ማንነት ለሱ እስከምነግረው ድረስ፣ አሁንም ያንን ፎቶ መቼም እንደማታገኝ የፈለገ ነገር ቢመጣ ማለት ነው። መቼም ቢሆን አንድ ነገር ልንገርሽ፣ ሰሚ እንደሆነ ማለት ዶሮ ምናምን ካለሽ የሚያዳምጥ ዶሮ፣ አንድ ነገር ልንገርሽ፣ እኔ ከፎቶ ምንም አይነት ችግር የለውም ፎቶውን ቀቅለሽ ቢሆን ቤት ማለት ነው። ምግብ ካጣሽ ግን፣ አንድ ነገር ከቸገረሽ በጣም ምንም አይነት ችግር የለብኝም። በህይወቴ ውስጥ ማለት ነው። እረዳሽ አለብሽ። ምንም አይነት ችግር የለብሽ፣ የምግብ አይኖርም። ስነ ስርዓት ስነ ስርዓት አትግባ አትግባ ማለት ነው። እንትና ታወሩ። ይኸውልህ፣ አትግባ፣ ከፈለክ ይዛት መሄድ ትችላለህ። ከፈለገ ከፈለክ ይዛት ከህይወቴ ውጣ ማለት ነው። አብራችሁ ከህይወቴ መውጣት ትችላላችሁ። ነገር ግን እስከዛ ድረስ ምንም አይነት ነገር እንድትናገረኝ አልፈልግም። እስከ ዛሬ ባይዘው የታገስኳት የታገስኳት ያንተ ስለሆነች ነበረ፣ ግን ምንም ክብር የሚወድላት ስለሆነ ስላልሆነች እያየኋት ስለሆነ ላከብራታችሁ። ገባሽ? ማለት በዚህ ልክ ለምን እየሆንሽ እንደሆነ ምንም እየገባኝ አይደለም ምክንያትሽን ጠየኩሽ አንድ ጊዜ አይደለም ከአንዱ ሁለት ሶስት ኧረ በጣም ብዙ ጊዜ ምክንያትሽን ጠየኩሽ እንዲህ እየሆንሽበት ያለውን ምክንያት አስረጅኝ ስለ እኔ የሰማሽው የምታውቂው ነገር አለ ሁሌ ዛ ትናገራለው ስለ እሷ የማውቀው ነገር አለ ምናምን ብለሽ ነበር የምትናገሪ ከሆነ ተናገሪ የምታውቂው ነገር ወይ የምታውቂው ነገር ወይም ደግሞ የምታውቂው ነገር ካለ መናገር ትችያለሽ ገባሽ ምክንያቱም እኔ ራሴን አውቀዋለሁ ጠንቅቄ ማለት ነው ገባሽ? የምትናገሪው ነገር ካለ ንገሪ። ከፈለግሽ የቤት ነገሪ። ገብቶሻል? ሰው ፊት ድብብቆች የምትወጅ ከሆነ ቤት ነገር ለሱ አስረጁ። የቤት ማለት ነው ሳይሆን ምንም አሳዩ፣ ምንም አድርጊ፣ እኔ አይመለከተኝም። ህይወቴ ውስጥ የመጣሽው አንቺ ነሽ። አንኳኩተሽ ቤቴ የመጣሽው ባይ እኔ ፈልጌሽ አይደለም የመጣሽው። ህይወት ውስጥ አንኳኩተሽ ቤቴ የመጣሽው አንቺ ነሽ፣ እራስሽ ነሽ። ስለዚህ አንኳኩተሽ ቤቴ እንደመጣሽ ከህይወቴ ውጭ። ምክንያቱም አንቺ ከመጣሽ በኋላ ነው ሰላም የነጣት ገባሽ። ስለዚህ ከህይወቴ ከዚህ በኋላ ውጪልኝ አልፈልግም ማለት ነው። እና ደግሞ የፎቶም ሆነ የምንም አይነት ችግር የለም። ቤቴን መጥተሽ አይተሻል። ምንም አይነት ችግር የለም። ገባሽ ችግር አለብሽ ምናምን እያልሽ እሱን ደግሞ እንዳለብሽ ነው ያየው። ሲጀመር ይህ ክህት ይህ ሲጀመርም አንቺ ህይወት ውስጥ አልገባሁም፣ ገባሽ ወንድሜ አንቺ ህይወት ውስጥ እንዲገባ አደረግሽ እንጂ አንቺ ህይወት ውስጥ የመግባት እኔ አላማ እየሰማዋት ነው። እኔን አንተ ህይወቴ ውስጥ እንደስገባ ያደረግኩት ቢኒ፣ ይኸውልህ እህቴ ልትሆን ትችላለች፣ ምንም ልትሆን ትችላለች። እኔ ስለሱ አይመለከተኝም። ዛሬ አይመለከተኝም። ከዚህ በፊት ይመለከተኛል ብዬ ነበረ፣ በጣም ብዙ ጊዜ ያከበርኳት። አሁን ግን እያለች ያለችውን ነገር አንተ ነህ ለእሷ መመለስ የምትችለው። ገባ? አንተ ደግሞ ምንም እያስረዳሃትም እየመለስክላትም አይደለም። እኔ በግድ ከኔ ጋር እያደረግኩ እንደሆነ ነው እያሰበች ያለችው። ገባ? ይህንን አስተሳሰቧን ምንም አድርግ ምንም፣ እኔ አይመለከተኝም። ከዚህ በኋላ ግን አሁን የምፈልገው ነገር ምንድነው መሰለህ ዳግመኛ ወደ ህይወቴ ገባ። ምክንያቱም እህትህ ናት። ሁሌም ትክክል እኔ አይደለሁም ትክክል። እሱ ይሄን ሀላፊዋን እየከፈተች ትክክል ናት፣ እኔ ደግሞ አይደለሁም። ምን ማለት ነው? ያው አንድ ጥያቄ ልጠይቅሽ። ሰን ዚጋ ሉ እየሰማሽኝ። አንደኛ ነገር እያወቅን ነው አልሽኝ ማለት ነው። አውቄ ነው አለህበት አልሽኝ ምን ማለት ነው አለህበት ማለት? እኔ እንዴት ነው የአንቺ ፎቶ ልሰጥሽ የምችለው? በምን አንግል አስበሽ ነው አለህበት ማለት? አለህበት ማለት በአማርኛ አሁንም አለህበት ማለት ነው። ይሄ ሴራ ማለት ነው የት ታቀኛለች ማለት? እሷ የራሷ ምክንያት ሊኖራት ይችላል። እኔ እና እሷ የፆታም ያስተሳሰብም ልዩነት አለን። እህትና ወንድም ምንን ማለት በአስተሳሰብ አንድ ነን ማለት አይደለም ምንምን እየደገፍኳት አይደለም። በቃ ማለት እኔና እሷ በሀሳብ እንለያያለን። እኔ ማለት እሷ አይደለሁም። በሀሳብ ተለያያችሁ ማለት ታዲያ ህይወቴ ውስጥ መጀመሪያውኑ ህይወቴ ውስጥ ስታመጣት ጀምሮ ጥፋት አለብን። እኔ መልካም ነገር አስቤ ነው እንደዚህ ነገር እንደዚህ እንደምታስብ አንቺ ላይ እንደዚህ ልትሆን እንደምትችል ምናምን እኔ በምን ላቅ ይችላል። አሁንም ከእኔ ጋር ነው እያወራ ያለው፣ ከእሷ ጋር ነው ግን ማውራት ያለ ከአንቺ ጋር ነው ማውራት ያለብኝ። ማለት ፎቶ በዚህ ልክ ሊመሳሰል አይችልም፣ አብራችሁ ካላሰራችሁት ያንን ፎቶ አይተሃል? ያንን ነው። ይሄንን ፎቶ ያው ትጀምር። ይኸውልሽ ፎቶ እኔ ጋ ነው። አንድ እንዲመስል ያደረኩትኝ እኔ ራሴ ነኝ። ለምንድን ነው አንቺ ምንም ፎቶ ስለሆነ የምትፈልገው ፎቶ፣ የራሴ ፎቶ ቸግሮኛል? ለምን እንዴ እኔ ጠይቄ ጀመር እኔ እሱ ያለበትን መውሰድ አለብኝ ብዬሽ ወስጄ ለምን ልመልስልሽ እችላለሁ? ገባሽ? እንዴት ነው የምታስብኝ? ጌታ ወይ ማን መልስልሽ አለሽ መልሽ አለ እንደ ለአብረውሽ ለሚያው እንትን ለሚሉሽ አንድ አንድ ቪዲዮ ላይ ጠይቄሻለሁ። አንድ ቪዲዮ ላይ ምናምን ለምን ወሰድሽው ብዬ ጠይቄሻለሁ። ቪዲዮ ላይ እኮ እንዳለ ኮመንት ምንም እየገባች የካርጊ ፎቶ ፎቶ ፎቶ ሚት አንቺ እንደፈለግሽው ባይገባቸው ኖሮ አንቺ ፋሚሊዎችም እንደዛ አይሉም ገባሽ ስለዚህ ፎቶ ነው የምትፈልገው አልኩኝ ቼክ አረኩኝ እንዳያስታውቅ እንደዚ አድርጌ አመጣሁልሽ እንደውም እንድታመሰገኝ ነው የሚገባው ጤነኛ ሰው ምንም በዚህ ልክ የወረደ አስተሳሰብ አያስብም ማለት አሁን በመልክ አሁን አንዳንድ ጊዜ እንትን የምንነጋገረውን ነገር እንትን እያለነሽ መሰዳድን ምናም ለሁለታችንም አይጠቅመና፣ አረዋክ ነገሮችን ማስረዳት ነው ያለብን። ጤነኛ ናት አይደለም ጤነኛ ናት እያይሻታል ጤነኛ ናት አረዋክ። ለምን ታዲያ አዝላት አትዞርም? እኔ ምን አገባኝ? ታዲያ አዝዬን ያሳደግኳት በቃ አዝላት ዙራ ታዲያ እኔ ምን የሚመለከተኝ ነገር የለም። በጣም ግራ እያጋባሽ ግራ ስለማጋባት ስለአለማጋባት አይደለም ምን እኔ በጣም ሰበብ እና ችግር መፍጠር ነው የፈለገ የሆነ ሰበብ ፈጥረሽ የሆነ ነገር ማድረግ ነው የፈለግሽውን ነገር ማድረግ ብቻ ምንም አንቺ መጋባሽ ያለሽ ያለን መጋባሽ ያለሽ፣ ስለዚህ ስነ ስርዓት ነው። እሺ፣ ይሄ ፎቶ ማለት ነው በቤትሽ ውስጥ የፎቶ ችግር ምናምን ምናምን ካለብሽ ማለት ነው። ቤትሽ ውስጥ ስቃይ ስቃይ። እሺ፣ ቤትሽ ውስጥ የፎቶ ችግር ከሆነ ያለብሽ ማለት ነው። ለምን አተረጋግጂ ስነ አንተ በማይመለከተ ነገር ውስጥ አት ለምንድን ነው መጀመሪያ ተረጋግተሽ ነገሮችን ለመጠየቅ ሞክርች? ምንም አይነት ነገር አልጠይቅም፣ ምክንያቱም መጠየቅ ያለብኝ በሙሉ ከዚህ የተፈጠረው ነገር ለማወቅ እንኳን እኮ አንደኛ ነገር እኔን እንኳን ሳትጠይቅኝ፣ ምን ደግሞ ነገሮችን ለመረዳት ራሱ ምንም ፍላጎት እንደሌለሽ ነው ያው

ስጦታ የሰጧት ስጦታ ነው ያ ፎቶ እዛ ቤት እንዲሆን ስለምፈልግ ነው። ሲጀመር ከመጀመሪያ ጀምሮ በስነ ስርዓት ብታወራኝ ድሮ ሲጀመር ሁሉ የማረግ እንትንም አልነበረኝም። ግን ጭራሽ ሞት፣ ዛሬ ደግሞ ግድናት አለችኝ። ጭራሽ ማለት ነው ያልሽ አንደኛ ጤነኛ ሰው ጤነ ያልሽ ታውቃለህ? ምንም ጤነኛ ሰው በነገራችን ላይ እንዳንቺ እንደዚህ ወርዶ አያስብም። ጤነኛ እንዳልሆን ዛሬም ማለት ነው ያው፣ ዛሬም ቆሜ ነው የምነግርሽ ማለት ነው። ምንም የጤነኝነት ሙድ የለሽም፣ ጤነኛ ማለትለሽም ሲጀምር። ምክንያቱም ጤነኛ ሰው ማለት ነው እንደ አንቺ የወረደ አስተሳሰብ አይኖረውም ማለት ነው። ገባሽ? እኔ በነገራችን ላይ ማለት ነው ሴት ልጅ ላይ እጅም ባነሳ ኖሩ አንቺን ነበር ማጋጨሽ ማለት ነው። አጋጨሽ ነበር ማለት ነው ቃላቶቹ ማለት ነው መማታት። በቃ አፍሽን ዝጊ ማለት ነው። ምክንያቱም ህይወቴ ውስጥ የመጣሽ አንቺ ነሽ። ይሄንን ፎቶ ማለት ነው ችግር አይደለ ያለብሽ፣ ወስደሽ ቤትሽ ትቀየውና አንጠጥዩ። ከዛም በኋላ አንቺም የፎቶ ችግርሽ ይወጣብሽ። ሲቀጥል ደግሞ ቢኒ ማለት ነው ቢኒ ከዚህ በኋላ አንተንም እሷንም ማግኘት አልፈልግም። አንተንም ቢሆን በህይወቴ ውስጥ ማግኘት አልፈልግም። ምክንያቱም እኔ እንደዚህ የተረበሸው ህይወት ውስጥ መግባት አልፈልግም። በንግግር መፍታት የሚችለው ነገር አለ። በንግግር ነው መፍታት የሚችለው። ሰበብ ነው የምፈልገው ማለት በዚህ ልክ ለእሷ የምትደግፍና ከእሷ ጎን የምትሆን ከሆነ ከአንተ ጋር መሆንበት ምክንያት እየደገፍኩ አይደለም። እዚህ ጋር ነገሮች ሚዛናዊ እንዲሆኑ እያደረኩኝ ነው። ፎቶ ሆነም ከፈለግ አቃጥሩ እኔ እናንተ ያለንበትን ፎቶ ከፈለግ አቃጥለው ገባ ተቀብላት አቃጥለው ማለት ነው። እሷም ይህናል የፎቶ ችግር ከፈለግ ካቃጥለው ከፈለግ ደግሞ። ስለዚህ ከዚህ በኋላ ህይወት ውስጥ ትመጣ ማለት ነው። ትልቅ ጸብ እንዳትቀጥል፣ አትንከኝ።